ሰላም እንዴት ናችሁ? እንኳን አደረሳችሁ ለሁሳና በዓል። ከረጅም ጊዜ በኋላ ነው፣ ጠፍቼ ነበረ። የጠፋሁት በሰላም ነው፣ ግን ይህ ነው ትንሽ አለመመቸት ብሎኝ ነው። እንዴት ናችሁ? እንደምናችሁ ቤተሰቦች። እኔም ሁላችሁንም ናፍቄያለሁኝ። የብዙዎቻችሁን ቪዲዮ አላየሁም። ትንሽ ጠበብ ያለ ጊዜ ነበረኝ፣ ለዛ ነው ዛሬ ግን በሁሳና በዓል ቡና እንግዲህ ከችብያለሁ ቤተሰቦችን ያለ እንኳን አደረሳችሁ ልበል ብዬ ነው። እንኳን አደረሳችሁ፣ እንኳን አደረሰን። እዚህ ጋር ደግሞ ይሄው የምታዩት በጣም ቆንጆ የበስስ ዳቦ የውሃ ዳቦ ጋግሬ ያለው፣ ወይ እንደዚሁ ቡናችን እዚሁ አጠገባችን አለ። እናም የሆሳዕና ቡናችን ጠጣ ቆንጆ ቡና አፍልተናል። እንኳን አደረሳችሁ በድጋሚ ለሆሳዕና በዓል እዚህ መድረሳችን ለእኛ ትልቅ ነው። በሰላም በጤና እዚህ ጋር ስላደረሰን ፈጣሪ አምላክ ይክበር ይመስገን። እንዴት ናችሁ? ወዳች ሁሉ አማን ነው ወይ? ሁሉ ሰላም ነው ወይ? የጾሙ ወቅት እንዴት ነው? ሳናቀው እያለቀልን ነው። እኔ በበኩሌ እዚህ ጋር መድረስ ሁሉ ግራ እስኪገባኝ ነው። ሌሎቻችሁም እንደኔ እንደምታስቡ አልጠራጠርም። ደግሞ ይሄን የህማማት ሳምንት እንግዲህ የለመነውን የምናገኝበት ጤና ለጎደለው ጎደለ እግዚአብሔር አምላክ ጤና እንዲሰጥ ለሞቱትን መንግስተ ሰማያት እንዳዋርስልን እንዳዋረስልን ሀገራችንን ዓለማችንን በበረከት እንዲጎበኝልን እኛም ጥያቄዎቻችን መልስ የሚያገኝበት የበረከት ሳምንት ያድርግልን። ፋሲካ ላይ ደግሞ እንገናኛለን። እንጠጣ ነው የምላችሁ። ወዳችኋለሁ፣ አከብራችኋለሁ። አትጥፉ። ጠየቁኝ የጠየቃችሁኝ ለሙሉ ላይ የጠፋሽ አላችሁኝ። እግዚአብሔር ስጥልኝ፣ ጠያቂ አያሳጣችሁ። እኔ በጣም በጣም በጣም በጣም ደህና ነኝ። ሁሉ ነገር መልካም ነው። እኔ ጋር ግን የጊዜ ጊዜ ትንሽ ተጣብሮብኝ ከስራዬ ጋር ለዛ ነው ብዙ ቪዲዮ ያልሰራሁት። አሁን ግን ፕሮሚስ ገባለሁኝ ብቅ እላለሁ። አያችኋለሁ። ተናፍቃችኋል፣ እኔም እንደተናፈኩ ደግሞ ተስፋ አድርጋለሁ። ናፍቃችሁኛል አይደል? ቴንኪው ቴንኪው ቴንኪው ውድድድድ አደርጋችኋለሁ። መልካም የሕማማት ሳምንት ይሁንልን። በበረከት የምንጎበኝበት ያድርግልን። እግዚአብሔር አምላክ የእያንዳንዳችንን ጓዳችንን ይጎብኘን እንዳልኳችሁ የታመሙትን ይማርልን። ለዓለም እና ለሀገራችን ሰላም እንጣ። በያለንበት በሰላም በፍቅር እምንጨርሰው ያድርገን። መልካም ጊዜ እንላችሁ። ወዳችኋለሁ፣ አመሰግናችኋለሁ። ቻው ቻው። ሉላ ነኝ። ከሉላ ሉል ትኬችን ደህና ሁኑ ባይ